ገና ወደ የተከበራችሁ ምሳሌ ቀጣይ ክፍል ዝና በገዛጁ መድብ ልጅ ገብቷል። ከመድብ ልጅ ሁለት ጊዜ ከአንዴ ሁለቴ አምጧል። ዝና ጀግናው ጀግና ይፈራም፣ ነገር ግን ጀግና መሸነፋል። ዝና ተሸንፏል በቀላሉ ነገር ግን ዝና መድብልን አርቃለሁ ወይንም ደግሞ አርቄ የተቆፈረ ጎርጋድ ውስጥ አስቀምጣለሁ ብሎ ካበቀ በኋላ መድብል ነቄ ነው፣ ጎበዝ ነው፣ ወንዳ ወንድ እፍራታ ግን ለነገሩ እፍራታ ፈርታ ነው። ምክንያቱም ይሄንን ካላደረሽ በህይወት አትኖርም ስላላት እንጂ እፍራታ በውስጣ መድብልን ትወደዋለች። ከፊቷ ላይ እንደምንነበብ በጣም ተንቀጥቅጣ ነበር። መድቢል ግን ጠርጥሯታል። ምክንያቱም አንዳንድ ሰው ቢሆን ቾክሎ መጠጡን ይጠጣ ነበር ስለአወቀ እና ስለነቃ መጠጡንም አልጠጣም። በወሬ ጠመዳት። እሷም ምን እንደምታረግ እጆቿ ምን እንደሚያርጉ እንዴት እንደምትንቀጠቀጥ ባቋራጭ እያወራት እየተመለከተ ነበር። በአጋጣሚ ዝና ደወለ። ዝና ሲደውል ደነገጠች። ፍርሃታ መድብልን ዝና ነው አድላይ ደወላለች ብሎ ጠየቃት። እሷን በድንጋጤ የምትመልሰውን ነገር አጣች። መድብልን በንዴት ስልኩን አንስቶ ሲያይ የዝና ስልክ ነው። በይ ለምን እንደደወለልሽ ንገሪኝ እኔና አንቺ ከተስማማንና አንቺን ተስፋ ካደረግኩሽ በኋላ እንዴት እንደዚህ ታደርጋለሽ? ለምንድን ነው ከዝና ጋር የተናገርሽው የተገናኘሽው? ብሎ ስጠይቃል፣ አንተን እንዲገልና ለአንተ መርዝ እንዲሰጥ እሱ ምን ኪጠጪ ለኔ ያዘጋጀሽም? ብሎ ሰጣት። አይ አይ አልጠጣም ብላ ያለችው፣ ስለዚህ በቀጥታ ዝናን ደውለሽ እዚህ እንዲመጣ ንገሪው አላት። እሷ ግን በጣም ፈራችሁ። ምክንያቱም የፈራችበት ዝና አይለቀኝም ብላ ስለምትፈራ ነገር ግን ማድቤ ከአንድ ሁለት ጊዜ አምልጦኛል። አሁን ግን በዚህ ምክንያት እጄ እንዲገባ ፈልጋለሁ። ስለዚህ ደውለሽ ጥሪ አላት። እሷም ደውላ ጠራች። እየፈራችን ቢሆን መድኃኒቱ ሰርቷል። ስለዚህ አናወሰደው። አይ እኔ አልመጣም፣ ምክንያቱም ጥፋተኛም አንቺ ነሽ። የሆነ ነገርም ቢሆን ተጠያቂ አንቺ ነሽ። ከእህትሽ ጋር የፈለግሽበት ቦታ ውሰጅ። ያኔ አልመጣም አለችው። አይ አልመጣ ማለት እንደዛ ከሆነ ሐኪም ቤት ወስዳለሁ፣ እንዲሞትም አልፈልግም ከሞት ከተረፈ ኃጢአቱ ቀንስልኛል ፖሊስንም ጠርቼ አሳያለሁ። አለችው ዝና በጣም ደነገጠ። ምክንያቱም ቀደም ብሎ ለአለቃው ደውሎለታል። ዛሬ አስክቻለሁ ምንም አታስብ፣ ሁሉ ነገር ተሳክተዋል ብሎታል። አለቃውም በደስታ ፍንድቅድቅ ብሏል። እናማ እኔ ለዝና የፈራሁለት አሁን ሞገስና መድቢል የሆነ ቦታ አስቀምጠው፣ የዝና አለቃ በዝና ስልክ እንዳይጠሩት ፈራሁኝ። ምናልባት ዝና የሆነ ነገር ሆነዋል ወይንም ደግሞ ታሟል፣ ቶሎ ደረስለት። የሆነ ቦታ አግኝተን ነው ብሎ ቢጠሩት ወይ የሆነ ሰው ይልክለታል ወይ ራሱ ይመጣል ብዬ አስባለሁ። በዛን ጊዜ በዛን ጊዜ ስለ ብሩክ ያለውን ነገር ይረዳሉ ብዬ አስባለሁ። ወይንም የዝና ስልክ ላይ የሚገቡ መልእክቶች ይኖራሉ። ምናልባት ብሩኬት እንዳለ ይጠቅመው ይሆናል ምክንያቱም መረጃ ስለሚቀያየሩ ለዝና ምላክለት መልዕክቶች አጋጣሚ ስለ ብሩክ ካለበት ብሩክ የት እንዳለ በምን ሁኔታ ላይ እንዳለ ምናልባት መድብል ከዛ ላይ ያገኛል ብዬ አስባለሁ። ምናልባት ከዘገዩ ዝና ሊነቃ ይችላል። ዝና ሳይነቃ የሆነ ነገር አድርጎ መኪና ዘገይተዋል። በእርግጥ ዝናን ይዞት ዞር ካላሉ መሐሌትም ቀላል አይደለችም። በነገራችን ላይ መሐሌትንም ምንም ነገር እንዳትናገር፣ ዝናምን እንደሆነ የት እንዳለ እንዳትናገር ጥንቃቄ ካልተሰጣት ከዝና አይጥፍ ውስጥ ለውስጥ መሐሌት ራሱ አደገኛ ናት። ስለዚህ መሐሌትንም መርሳት የለባቸው ብዬ አስባለሁ። ምናልባት ለእሷም እረፍት ሊሆን ይችላል። ብዙ መዘዞችን ይዞባት ሊመጣ ስለሚችል ማለት ነው። ለማንኛውም ውድና የተከበራችሁ ውድ ቤተሰቦቼ ቪዲዮውን ከወደዳችሁ ላ አድርጉ።